እንኳን ለ1446 ኛው ኢደል አድሃ ረፋ በዓል በሰላም አደረሳችሁ። በርእሱ ላይ እንደገለጽ ነው የሀይቅ ከተማ መስጅድ ፈትህ ስለ መጅሊሱ ና ስለ አዲስ አበባ ስብሰባ እንዲሁም ሂደው ስለ ተወያዩት ነገር ስለ ምርጫው ተወያይ ተመተናል ብለው ገልጸውልናል እና ከኡስታዝ አሕመድ እንዲሁም ከሸይኽ ኻሊድ

እንኳን አደረሰን። ከዚህ በመቀጠል በወቅታዊ የሀገራችን ሁኔታ ላይ ማለትም በዲናችን ላይ ስላለው ሁኔታ ትንሽ መልእክት ማስተላለፍ ፈልጌ ነው። በረጅሙ የኢትዮጵያ እስልምና ታሪክ እያኔ ዑለማዎች በብዙ ውጣ ወረድ መከራና ስቃይ ውስጥ አልፈው ለራሳችን ሳይሉ ከራሳቸው ይልቅ ዲኑን በማስቀደም ምቾት ሳያምራቸው ድሎት ሳያሞኛቸው መከራና ስቃይ ሳይበግራቸው ስልጣንና ገንዘብ ሳያምራቸው ተሰደው ተርበው ተጠምተው ችግርን ድሎት አድርገው ተቀብለው ዲንና ተውሒድን በማስቀደም ሌላውን ሁሉ ንቀውና ረስተው እዚህ ያደረሱትን የተውሒድ የዒልም መስመር ከ19 ሰማንያዎቹ መጀመሪያ ላይ አዲስ መጤ አስተሳሰብ ከነባሩ የእምነት የተውሒድ መስመር ያፈለገጠ አሳሳሰቦችና አራማጆች ወይም ፊርቃዎች መምጣታቸውን ተከትሎ ለሺ ዓመት በቆየው የእምነት መስመር ላይ አደጋ በመደቀን በእምነቱ መሪዎችና በሰፊው ሙስሊም ማህበረሰብ ላይ የተለያዩ ስያሜዎችን በመለጠፍ በውሸት የበሬ የወለደ የውሸት ትርክት በመከፋፈል በሙስሊሙ ማህበረሰብ መካከል ቅራኔዎችን በመፍጠር ልዩነቶችን በማብላት የእምነቱ መሪዎች የሆኑትን ዑለማዎች በመንቋሸሽ እና በመስደብ ያለስማቸው ስም በመለጠፍ ለሺህ ዓመት መካከላችን የቆየውን የመከባበር፣ የመቻቻል፣ የአንድነትና የሰላም እሴቶቻችንን በማራጭ ታሪካችንን እንዲጠፋ በማድረግ ከፍተኛ ስነ ልቦናዊ እና ማኅበራዊ ቀውስ እንዲፈጠር በማድረግ ከፍተኛ ስራ ሲሰራ ቆይቷል። ይህ የፍሪቃ ቡድን ባለፉት ሶስት ዓመታት በጊዜያዊ የሽግግር መጅሊስ ስም መጅሊሱን ከተቆጣጠረበት ጊዜ ጀምሮ በመላ ሀገሪቱ በሙስሊሙ ማህበረሰብ ላይ ተቆጥሮ የማያልቁ ግፍና መከራ፣ ሃይማኖታዊ፣ ህገ መንግስታዊ ዜጎችን የሃይማኖት ነፃነት፣ የሰብአዊ መብት ነፃነት በመጣስ በርካታ ግፍና በደሎች ሲፈጽሙ መቆየታቸው ሁሉም የሚያውቀው ሀቅ ነው። ይቆመ ያለ ይህ ቡድን ሀገራዊ መልስ ምርጫ አደርጋል በሚል የይስሙላ ምርጫ ባለፉት ሶስት ዓመታት ሲፈጽማቸው የቆያቸውን በደሎች በተሻለ ሁኔታ ለማስቀጠል ምርጫውን እንደ መድላል በመጠቀም አግላይ በሆነ የምርጫ ማስፈጸሚያ መመሪያ በማዘጋጀትና አግላይ የሆነ የምርጫ ቦርድ በማቋቋም ግልጽነት በሌለው የምርጫ የጊዜ ሰሌዳ ራሱ ብቻ መራጭ፣ ተመራጭ፣ አስመራጭ በመሆን የስልጣን ጊዜውን ለማራዘም ታች ላይ በማለት እንደሆነ በግልጽ እየተመለከት ነው። ይህ አግላይ የምርጫ ቦር እስከታች በመውረድ በዞንና በወረዳ ደረጃ በዚሁ አግላይ በሆነ የአደረጃጀት መንገድ አስመራጮችን በመሰየም ያደረገውን ኢፍትሐዊ አግላይ አካሄድ የተቃወሙ ሲሆን እስከላይኛው የፌዴራል የመንግስት አካል ቅሬታችንን ያቀረም ሲሆን መንግስታችንን በጎ ምላሽ እንደሚሰጠን ተስፋ አድርገን እየጠበቅ ከዚሁ ጎን ለጎን ከፌደራሉ ምርጫ ቦርድ ጋር ባደረግነው ሰፊ ውይይት ከሰፊ ውይይት በኋላ በዞንና በወረዳ ደረጃ ያቋቋመው የምርጫ አስፈጻሚ አካላት ኢፍትሐዊና አግላይ መሆኑን በማመን በድጋሜ ተመልሶ መጥቶ እንደሚያስተካክል ቃል በመግባት በድጋሜ ተመልሶ በመምጣት በዞንና በወረዳ ደረጃ ያቋቋመውን የምርጫ አስፈጻሚ አካላት በማፍረስ በድጋሜ እንደገና ከሁለቱም ወገን ለማድረግ አቋቁሟል። ስለዚህ መላው ህዝባችን ትግሉን ሰላማዊና ህጋዊ በሆነ መንገድ በማጠናከር ጥያቄዎቻችን ሙሉ በሙሉ ተፈተው ምላሽ አግኝተው ፍትሐዊ ምርጫ እስከሚደረግ እስከሚደረግ ድረስ የትኛውም አይነት በድብቅ ውስጥ ለውስጥ የሚደረግ የምርጫ እንቅስቃሴን ነቅቶ በመከታተልና በማጋለጥ ዕለማዎቻችን ከሚሰጡን አቅጣጫዎች የሚደረግ ምርጫ የማናውቀውና የማንቀበል መሆኑን ሁሉ ሙስሊም ማህበረሰብ እንዲገነዘበው ማሳወቅ እንወዳለን። ሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱ።

ተዛሳሪ መሆን ወደ ሙዝደሊፋ ተመልሶ የሚመጣበት ምንድ ነው? ወደ ጀነት ተመልሶ ተማሽው ጋር ሲያበቃ ወደ ጀነት እንደመምጣት ነው ይላሉ። እንግዲህ ከሱቢህ ጀምሮ ሱቢህ ላይ ነው ጁሙአ ሱቢህ ነው የሚነሳው ሰው ከሚና ላይ ሱቢህ ተነስቶ ሲያበቃ ወደ ወይ አረፋት ተቀብር ላይ ሱቢህ እንደሚነሳ ነው ይላሉ።

ለሰዎች አማና የሚባለውን ነገር አቅርበናል፣ ተናግረናል። ከፊት ጀምሮ የሰው ልጅ አማና ነው። አማናው ተማን ነው። ከአላህ ዘንድ የያዝነው አማና ያንን አማና በጡ አድርገን ታልያዝ ነው። በአማናነታችን ካልተወጣን አላህ አላ ከማቀት አማና ሰጥቻችሁ ነበረ ያን ዴታ አደረጋችሁት ብሎ የሚጠይቅብን ነው። አማናት ይባል ብዙ ነው። አላህና ሰው መካከል ላይ ያለ አማና ይባላል። በሰውና በሰው መካከል ያለ ደግሞ አማና ይባላል። አላህ የሰጠን ያዘዘንም አማና ይባላል። ይኸውና ሻይካ የሰጠን አማና ለምሳሌ የሰው ልጅ አላህ ሲፈጡ ማንኛውም ነገር እንግዲህ ምንም አይነሳ ነበር ወይም የኩሽ አመልኩራ ይሄን ተብሎ የማይነሳ የነበረውን ያንን ልፍት የተዘለገለገው እጅም አማና ነው፣ እግርም አማና ነው፣ አይንም አማና ነው፣ ጆሮም አማና ነው። አላህ ታውሶ ይህን አውሻችኋለሁ፣ እና በዚህ በዚህ ልትታቀሙ ሰጥቻችኋለሁ። አፊያንም ሰጥቻችኋለሁ፣ መሄድንም፣ መያትንም፣ መስማትንም፣ መብላት፣ መጠጣት፣ መራሳችሁ፣ መናገር ይህ ሁሉ አማራ ሰጥቻችኋለሁ። በዚህ ተጣቀሙ። ይህ ትሙትጣቀሙ ደግሞ የሰው ልጅ ማንም በማይነካ እኔ በማዝባችሁ ልትሰሩ ነው እኔ ያላዝኩባችሁን የሰራችሁበት እንዲሆን ይህን ተጠያቂ ናችሁ ይላል። ለምን አንተ አማና ሰጥተህ አውሰው ትታወቀ ያን እንዲያዋስከውን ነገር እቃውን ወይም ጥልቆም ሆን ማን ያንተራተሰ እንዲሆነ ተጠያቂ ነው። ቀስ አድርጎ መያዝ አለበት። ወይም የጣለ እንዲሆን ደሞሳ ይከፍላል። ከፋይኑ ማለት ነው። አሁንም አላህ ልክ እንደዛ አድርጎ ለሰው አማና ሰጥቶናል። እጃችን አማና ነው። አማናው ምንድን ነው? ከር ነገር ልንጨብጥበት፣ ልንሰጥ፣ ልንከራከልበት ነው እንጂ አለዚያ በሌላ ነገር ይሄ በእጃችን ሌላ ይሄንን አማና ስለሰጠ እንጠይቃለን። በዙም ብሎ ማለት እሰርቃለሁ ማለት በእጁ መያዝ ምን ማለት መዘየር ምን ማለት አማና የቀማቀም ይሄ እጃችን ይሄ ምላሳችን ተረጉሞ ሲያወጣ አላህ ይዘገዋል።

ጸጋ ለምሳሌ፣ አሁን ስናይ የሰው ልጅ ይህ አይናችን የተቀመጠው ምናባዊ ጎርጎቶ ሲያበቃ ምን ብሎ እንዲያስጠላ የሞላ ነው። ነጩም ጥቁሩም ሸፋሽፍታችን ይሄ ሽፍናው ያደረገው ለመልክ ነው። የሚያየው ግን ጥቁር ነገር አለች እዛ ጥቁሮች መካከል ላይ ንመርሸሽንቁር የምታል የምታህል ያችን ያችናት የምትለው ሌላው ይሄ

ላይ ለቀልባችን እንዲሰማ አድርጎ ይገሩ እንደዚህ ነው አድርጎ አላህ የሰጠን ነገር ነው። ይሄን ሞራሱ ጆሮአችን ይዙ አለው የሰው ልጅ ሳይ እዛው የገበት ላይ እንዴት ሰያ ደግሞ የጆሮአችን እናደርገው እንዴት እናደርገው? በጣም ከባድ አይ ልክ አለው። ያ ልክ እራሱ ይቆማል። የፈለገ ሽማግሌ የሚሆን እዛው ልኩ ላይ ይቆማል። ለምትኛው የሚሆን ደግሞ ያስጠላ ነበር ወይ እንደውም አይሰማም እንግዲያስ ሸለቆ የበዛ ነገር ነው ያን ማለት ይሄ ራሱ ዙሪያውን በጣም የበረከተ ምን ነው ፋይዳ ነው ወይም ደግሞ የጆሯችን ላይ ራሱ

በጣም ዛሬ ወት ላይ አማና በጣም አድርጎ እየረከሰ ነው ያለው። እንዲያውም ከትም አማና የሌለው ሰው ማሪፋ ያለው ነው ተብሎ የሚመሰግንበት ወት ላይ ነው ያለ ውሸት፣ መዋሸት፣ መስረት አማና ምክንያት ልክ እንደ ፋሽን ተደርጎ እንደሚመሰገን አድርጎ ነው አሁን ዛሬ ወት ላይ ያለው። ወንድሞች ይሄን ሁላ አሁን የምታውቀው ክረምት የጣለ ዝናብ አሁን ድረስ ዝም ብሎ እንድርገዋል። በማን ነው የመጣው? በእኛ ስራ በማን ማለት ነው? ስለዚህ እስበሳችን ያለውን አማና እንዲሁም ፈትም ነጋዴዎች፣ የነጋዴ ወረቱ ገንዘብ የለም ይላሉ። አማና ነው እምነት አለው። ወረት ባይኖረውም ግዴለም፣ ግን ያንን እምነት ስላለው ይሰጠዋል። ሀብታም የሆነው ይሰጠውና ያን ተሸጠ በኋላ ቶሎ ይመለሳል ማለት ነው። ዛሬ ወተ ላይ እንደው ከዚህ ታበደረ በኋላ ራሱ ጠበኛ ሆኖ ባንተ ተጀምሮ ይፈላል ማለት ነው። ይሄ በጣም በጣም አሪፍ ሀቅ የሰውን ሀቅ እንጠበቅ ማንኛውም ይሄ ኢንሳንያ የሚባለው የሰው ሰባዊ መብት የሚባለው ነገር አታ ውሻ እንኳ መምታት ነብያችን ዓለይሂ ሰላቱ ወሰላም ለማንኛውም ነገር ማዘን አለባችሁ። ነብያችን ዓለይሂ ሰላቱ ወሰላም ይሄ ላት ራሕመቱም ሚሸ ራሕመቱ ተቀልብ ላይ አይነሳም መናት ከሆነ ሰው ላይ እንጂ አለዚያ አይነሳም ይላሉ እና አሁን አቆይ ዝንባቸዋል ይቅርታ ባይሆን ይሄ

አስመራጅ ኮሚቴ ያደረገ እንዲመረጥ አድርጎ ብሏል። አሁን አውነታ ነው እንግዲህ አውነታ ከተደረገ በኋላ ስልጠና ተሰጥቶ ተዞና ብዙ ሰዎች የተመረጡ ሰባት ሰዎች አሉ። ተወዲያ ሌላ ተኛም ሌላ አድርገኝ ደግሞ ሶስት ሶስት አድርገን በአንድ በግል እየተሰራ ስለተደረገ ሰባት ሰዎች አሉና ይሄ መረጣ የሚባለው ነገር በጋራ ነው በኩል በኩል አድርጎ ማንም ቢሆን አዛብቶ ሊያደርግ አይችልም። ጓዲያ ለጓዲያ መስዛሬ ድረስ የአባል መታወቂያነት ትመረጣላችሁ የምትመርጡ ጊዜ ነው ተብሎ ከሆነ በወንጀል ይጠየቃል። ራሱ አሁን በኋላ እኛ በጎርጎች እጅ ነው ያለውና በቴሌቪዥን በሁሉን ጥንጣሪ እንናገራለን። መታወቂያችሁንና የምንሰጣችሁ ታድጋለች ያችን እየያዛችሁ የፈለጋችሁ ደግሞ መምረጥ

የሄዱ ሰዎች አሉ። እነዛ በየወረጃው በየቀበሩ ስንጠራ የሚሰጡት አለ። ራሱ ቆረጃ አለ። በዛ በቆረጃ ታዛቢ አለ። ገዛን ለማለት ነው።